ምናሴ ከትምህርት ቤት ሲገባ አያቱ ሶፋ ላይ ቁጭ ብሏል። በአያቱ መምጣት በጣም ተደስቶ አቅፎ ሰላም ይላቸውና ሶፋ ላይ አጠገባቸው ይቀመጣል። አያቱም ሰላም ካሉት በኋላ ጸጉሩን አይቶት እንዳደገና ለምን እንደማይቆረጥ ይጠይቁታል። እሱም ጸጉሩ በአሁን ሰዓት አሪፍ ስታይል እንደሆነ ነግሯቸውና ይልቅ በጣም እንደናፈቁት ይነግራቸዋል። አያትየውም እኔም እናንተ ስለናፈቃችሁኝ ነው ላያችሁ የመጣሁት ይሉና ምግብ ነገር መብላት ይፈልግ እንደሆነ ይጠይቁታል። እሱም ተስማምቶ ዩኒፎርምን ለመቀየር ወደ ክፍሉ ይገባል። በቀጣይ ትዕይንት ደግሞ አሴር የሀና አባትን የሚያክሙ ዶክተር ጋር ይሄድና ለሀና አባት ስለሚከፈለው የህክምና ወጪ መጋነን ይጠይቀዋል። ሀና ስለ ወጪው ሌሎች ሆስፒታል ሄዳ እንዳጠያየቀችና የእነሱ ሆስፒታል ግን ከሌሎቹ አንጻር የተጋነነ ዋጋ እንደጠየቁ ይነግረዋል። ዶክተሩም የሕክምናውን ወጪ ሌላ አካል ስፖንሰሩ ነው ለሚከፍለው የናንተ መንጨርጨር ምንድነው ብሎት ከቢሮ እንዲወጣለት በቁጣ ይጠይቀዋል። አልአዛር ወደ ክፍሉ ሲገባ እርግብ ስለፈተናውና አያታቸውን አይቶ እንደሆነ ትጠይቋለች። እሱም አያቱን አግኝቶ ሰላም እንዳላቸውና ምንም እንኳን ቢወዳቸውም ሰው መምከራቸውን በጣም እንደማይወድላቸው ይነግረታል። እንዲመክሩት አይፈልግም። በመቀጠልም ምግብ አብራችሁ ትበላ እንደሆነ ይጠይቃታል። መጀመሪያ ላይ እምቢ ብላ ቢሆንም ከአያታቸው ጋር እንደሚበሉ ሲነግራት ተስማምታ አብራው ትወጣለች። ወደ ሆስፒታል ስንመለስ ደግሞ ዶክተሩ ለሃና አባት መድኃኒታቸውን ከሰጣቸው በኋላ የሀና አባት ሃና ላይ አዲስ የመጨነቅ ስሜት እያዩ እንደሆነና የተፈጠረ ነገር ካለ ዶክተሩን ይጠይቁታል። ዶክተሩ ያለውን ነገር ሊነግራቸው ሲል በዚህ መሃል አሴር ገብቶ ንግግራቸውን ያቋርጠዋል። ቢሆንም ግን የሀና አባት አሁንም ደግሞ ዶክተሩን ሃና ምን ሆናለች ብሎ ይጠይቃል። ዶክተሩ ስለ ሕክምና ወጪ ሊነግራቸው ቢፈልግም አሴር ዶክተሩ እንዳይናገር በመሃል እየገባ ያቋርጠዋል። ዶክተሩም ያለው ነገር ገብቶት ወጥቶ ይሄዳል። ዶክተሩ ከወጣ በኋላ የሀና አባት ደጋግሞ አሴርን ለምን ዶክተሩ እንዳይናገር እንዳደረገ ይጠይቋል። ዶክተሩ ከወጣ በኋላ የሃና አባት ደጋግሞ አሴር ለምን ዶክተሩ እንዳይናገር እንዳደረገውና የተፈጠረ ነገር ካለ ቢጠይቀውም አሴር ስርኬ ጠራ ብሎ ወደ ውጪ ይወጣል በቀጣይ ትዕይንት ደግሞ ሰላምና እርግብ ተኝቶ እያለ አያታቸው እንዴት እስካሁን ትተኛላችሁ በራሳችሁ እፈሩ አሁን ተነሱና ቤተክርስቲያን ንሂድ ትላችኋለች። ሰላም ተናዳ እኔ አልሄድም እንቅልፌን አልጨረስኩም ትላለች እርግብም እናቴ ሌላ ቦታ እንሄድ ስላለችን አሁን የትም አልሄድም ብላ ተመልሳ ትተኛለች። እዚህ ጋር ደግሞ ሃና በጣም ተጨንቃለች። የተጨነቀችው የሰዎቹ የተጋነነውን የአባቷን የሕክምና ወጪ ያለመስማት ነው። አልዓዛር በቃ አንቺ እንዳትጨነቂ ከሰሙ ሚስሙ እያላት እያለ የሀና ስልክ ይጠራል። የሕክምናውን ወጪ ልትሸፍንላት ቃል ይገባችላት ሜላት ነች። ሃና ስለደነገጠች፣ አሴር በቃ አንቺ ተረጋጊ ለሚጠይቁች ጥያቄ ተገቢውን መልስ ብቻ መልሽ ብሏት እሷም ወደ ሜላትና ወደ ዶክተሩ ትሄዳለች። እዛ ስትሄድ እርግብ ማብራቸው ነበረች። ዶክተሩ ያለውን ነገር ለሜላት ማስረዳት ይጀምራል። ምንም እንኳን ለህክምና ሁለት መቶ ሺህ ብር ቃል ቢገቡም አሁን ላይ ግን የህክምና ወጪ ወደ ስምንት መቶ ሺህ ብር እንደሆነ እና ከዛ ውስጥ ደግሞ ስድስት መቶ ሺህ ብሩን የእናንተ ድርጅት የሚሸፍነው ወጪ እንደሆነ ያስረዳታል። ይህን ስትሰማ ሜላት ሀና ላይ መጮህ ትጀምራለች። አታለልሽኝ ትላታለች። ሀና ያሉትን ደረሰኞችን ስታይ ብዙ ልክ ያልሆኑ ነገሮች እንዳሉ ልታስረዳት ብትሞክርም ሜላት በጣም ተናዳ ጥላት ትሄዳለች። የተናደደችው ሜላትን ቤት ስገባ ሰላም ምንሆና እንደሆነ ደጋግማ ብትጠይቃትም በሀና ምክንያት እንደሆነና ለዚህ የዳረጋችሁኝ ደግሞ አንቺና ወንድምሽ ናችሁ ብላ አሁን ውጪልኝ ትላታለች። በሌላ ትዕይንት ደግሞ እማማ በሃና መስተንግዶ በጣም ተደስቶ ሃናን ከልባቸው ሲመርቋት፣ እርግብ መታ ነበርና ተናዳ ሃናን በአግርሞት እያየቻት ነበር። ሃና ምርቃቷን ተቀብላ እቃውን አነሳስታ ስትወጣ በጣም ተናዳ እሷም ተስፈንጥራ ትወጣለች። ሰላምም ሃና ጋር መታ ምን እንደተፈጠረ ስትጠይቃት ሃና ያለውን ነገር ትነግረታለች። ስለ ሕክምና ውጪ ማለት ነው። ሰላምን መጀመሪያ ላይ የተጨናነቀች ቢሆንም መለስ ብላ በቃ አንቺ ተረጋጊ አያት የታወራት አለች ብላ ትወጣለች። ቀጣዩ ትዕይንት ደግሞ ወደ ሳሎን ይመልሰንና አያታቸው ቲቪ ለማየት እየሞከረች ነበር። በመሀል ግን ሜላት ትመጣለች። እናም አያታቸው ማለትም ለሜላት እናት ጥያቄ ትጀምራለች። ከሰላም ጋር፣ ከመስፍን ጋር ሰላም የላችሁም። ይባስ ብሎ ደግሞ ዛሬ ብሶብሻል። ምን ሆናችሁ? ቆይ ሰላም ርቋችኋል ትላታለች። ሜላትም የዛሬው ነገር ሃና እንዴት ልታጭበረብራት እንደሞክረች ብትነግራትም እማማ ሃና እንደዚህ የምታደርግ ልጅ አይደለችም ብላ ምንም ልትቀበላት አልቻለችም። ምናሴም የተፈጠረውን ነገር ከሃና ይሰማል። በዚህ መሃል ደግሞ ሰላም ወደ ሆስፒታል ትመጣና አሴርን ምን እንደተፈጠረ የህክምናው ወጪ እንዴት እንደዚህ ሊመጣ እንደቻለ ስትጠይቀው አሴርም ዶክተሩ የሆነ ፈርቅ ሳይዝ እንዳልቀረ ይነግራታል። እሷን በዛው እጁ ውስጥ ገዝታ የሃናን አባት ትጠይቃለች። እርግብ ደግሞ ሃናን ቤት ውስጥ በነገር ልትጎስማት ብትሞክርም ሃና ግን የተፈጠረው ነገር ላይ ያንቺ እጅ እንዳለበት ይሰማኛል ትላታለች። እርግብም የለውበትም ብላን ነገሯን ልትቀጥል ብትሞክርም ሃና ግን ጥላት ትወጣለች። በቀጣይ ትዕይንት እማማ ሳሎን ቁጭ ብሎ እያለ ምናሴ ይመጣና ትንሽ ከተጫዋወቱ በኋላ እማማ ስለ ሀና ይጠይቁት ጀመር። ምናሴም ሐና የምታጭበርብር ልጅ አይደለችም፣ እንደውም ለምን ወጣ ብለን ስለ ሀና ያለውን ነገር አላጫውትሽም ይላትና፣ እሺ ይባባላሉ። ወደ ሆስፒታል ስንመለስ ደግሞ ሃና ትመጣና አሴርን በጣም እንደደከማት ወደዛ ቤት መመለስ እንደማትፈልግ ትነግሯለች። አሴር ደግሞ በጣም ያበረታታት እና ተስፋ መቁረጥ የለብሽም እግዚአብሔር ከኛ ጋር አለ አይዞች ብሎ ወደ ቀድሞ ጥንካሬዋ ይመልሳታል። ወደ ሰላም ስንመለስ ደግሞ ሰላም ወደ ቤት ገብታ ለእርግብ የሃናን አባት ጥየቃ ሄዳ እንደ ደከማት ትነግራታለች። እርግብ ይህንን ስትሰማ እንዴት የአንዲት ገረድ አባት ለመጠየቅ እዛ ትሄጃለሽ ብላ ለመቆጣት ትፈልጋለች። ሰላምም በጣም ትናደድና አሁን አሁን ውጤቱ ቶሎ መጥቶ ባየውና እህቴ ባትሆኝ ብዬ ተመኘው ትላታለች። ይህን ጊዜ እርግብ ትናደዳለች። ወደ ሆስፒታል ስንሄድ ደግሞ ሃና የሚበላ ነገር ይዛ መጥታ እሱን እንብላና በቃ አሲር አንተ ሂድ ትለዋለች። አሲርም አንቺ ሁሌ እዚህ ታድሪያለች ዛሬ እስኪ እኔ ልደር አንቺ ወደ ቤት ሂጂ ሲላት፣ ሃና መጀመሪያ ላይ አልተስማማችም ነበር። አሲር ግን እንደምንም ብሎ አሳመናት። እማማና ሜላት ደግሞ መኝታ ቤት ውስጥ ሆኖ እማማ ስለ መስፍንና ሜላት ትዳር መታወቅ እና መስፍን መቼ እንደሚመጣ ይጠይቃሉ። ሜላት በፈለገ ሰዓት ይምጣ ብትልም እማማ ትዳር ቀልድ አይደለም ለምን አንቺ አትደውይለትም? እሱም እኮ እንዳንቺ ልጄ ነው ትላታለች። ልጆቹም አንቺን ላለማስከፋት እንጂ አባታቸውን ይፈልጋሉ ስትል ሜላት እስኪ ለማንኛውም የምርመራው ውጤት ይምጣ ትላታለች። እማማ ለመተኛት ጋደም ስትል ሜላት ደግሞ ስለ ስለሃና በምሬት ማውራት ትጀምራለች። ይሄን ጊዜ እማማ ይናደዳሉ። ሜላት ውጤቱን ካየ በኋላ ከዚህ ቤት መንቅሬ ነው የማባረራት፣ በሷ ምክንያት ነው ቤቴ የተበታተነው ስትል እማማ ሃና ከዚህ ቤት ከተባረረች እኔም ድጋሜ እዚህ ቤት ድርሽ አልልም ይሉና ከአልጋው ተነስተው ይወጣሉ። ይሄን ሜላት በጣም ከልቧ ተማራ ሃናን ፈጣሪ የስራሽን ይስጥሽ ብላት ያሳየንና ትዕይንቱ ያልቃል።